አክብሮታይ ሰላምታችን አስቀደምን። ሰላም ጤኔስ ሊንክ ብራት መክብራን አድማጭ ተመልካቾቻችን ለዕለቱ የያዝናቸውን ዜናዎች ወደ እናንተ እናድርሳለን። በቅድሚያ ማንኳር ዜናዎቹን በአማራ ክልል በአራቱም ግዛቶች በፋኖ ኃይሎችና ና በአገዛዙ ጦር መካከል የሚደረገው ውጊያ ዛሬም ተጠናክሮ መቀጠሉ ተነግሯል። የፋኖ ኃይሎችን እስከ ሰኔ ሰላሳ ድረስ አጠፋለሁ በሚል የተለያዩ ኦፕሬሽኖች ና ሀገሪቱ ውስጥ አሉ በተባሉ ጀነራሎችና ና መኮንኖች አሰማርቶ የፋኖ መሪዎችን ለማጥፋት በተከታታይ አራት ቀናት እያደረገ ያለውን ጥቃት የፋኖ ኃይሎች በአስደናቂ ሁኔታ በመከላከል በመልሶ ማጥቃት ላይ እንደሚገኙ የፋኖ ከፍተኛ አመራሩ አሳውቀዋል። በዛሬው አውደ ውጊያ ውሎም የቡድን መሳሪያን ጨምሮ የነፍስ ወከፍ መሳሪያን በብዛት መማረክ መቻሉን ማሳወቀዋል። የአገዛዙ ኃይል በዘመቻ ማዕበል የፋኖ ኃይሎችን በማንበርከክ የሰበር ዜና ምኞቱ እንደ ጉም የተነነና ሰራዊቱ ማይቀጡ ቅጣት እንደተቀጣ ተነግሯል። ቀዳሚ መረጃችን ነው። ከፋኖ ጋር እንድንዋጋ ከብልጽግናው መንግስት ከፍተኛ ጉትጎታ ይደረግ ነበር ሲሉ የትግራይ ሰራዊት ጀነራል ተናገሩ። ጀነራሉ እንዳሉት የአብይ አህመድ መንግስት ሰራዊቱን ከድንበር በማስወጣትም ከኤርትራ ጋራ እዛው ተታኮሱ የሚል እርምጃ ወስዷል ሲሉ ከሰዋል። ሌላኛው መረጃችን ነው። ጀነራሉ የደሞዝ እገዳ መጣላቸው ተሰማ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ያለ ፍቃዴ ከትግራይ ክልል ውጭ ያሉ አመራሮች የደሞዝና የጥቅማጥቅም ክፍያቸው ይታገድ ሲሉ ትእዛዝ ማስተላልፋቸው ተሰምቷል። በዜናችን አካተነዋል። አሜሪካ ከኢራን ጋር የሚደረገው ዲፕሎማሲያዊ ውይይት እንዲቀጥል የምትፈልግ ከሆነ በቴህራን ላይ ተጨማሪ ጥቃቶችን የመፈጸም ሀሳብ መተው እንዳለባት የኢራን የውጭ ጉዳይ ምክትል ሚኒስተር ለቢቢሲ ተናግረዋል። በዜናችን ይዘነዋል። አድማጭ ተመልካቾቻችን ከላይ ባርእስተ ዜና ያሰማናችሁን እና ሌሎች ተጨማሪ መረጃዎችን ይዘናል። አብራችሁን በመቆየት እንድታደምጡን በትህትና በመጠየቅ ወደ ዝርዝር መረጃዎቹ ይሸጋግራለሁ። ይህ ኢትዮ ዜና ነው። አብራችሁን ቆዩ። የፋኖ ኃይሎችን እስከ ሰኔ ሰላሳ ድረስ አጠፋለሁ በሚል የተለያዩ ኦፕሬሽኖችን አገር ውስጥ አሉ በተባሉ ጀነራሎችና መኮንኖችን አሰማርቶ የፋኖ መሪዎችን ለማጥፋት ለተከታታይ አራት ቀናት እያደረገ ያለውን ጥቃት የፋኖ ኃይሎች በአስደናቂ ሁኔታ በመከላከል በመልሶ ማጥቃት ላይ እንደሚገኙ የአማራ ፋኖ ብሔራዊ ኃይል ከፍተኛ አመራር የሆኑት አስረስ ማረ ዳምጤ ተናገሩ። በዛሬው አውደ ውጊያ ውሎሚ ቡድን መሳሪያን ጨምሮ የነፍስ ወከፍ መሳሪያ በብዛት የተማረከበት እንደሆነም ተናግረዋል። የአገዛዙ ኃይል ስለከሸፈው ያስገድዶ የማሰለፍ እቅድ የሕዝቡን ጆሮ ለመያዝ በልሳኖቹ በኩል ሊያስነግረው የነበረው የሰበር ዜና ምኞቱ እንደ ጉም የተነነበት እንደሆነና ሰራዊቱም አይቀጡ ቅጣት የተቀጣበት እንደሆነም ታውቋል። አገዛዙ እስከ ሰኔ 30 ድረስ ጨርሰዋለሁ ብሎ የገባበት የኦፕሬሽን ከየዞቹ የተውጣጡ ቡድኖችን በልዩ ስምሪት ውስጥ የያዘ ሲሆን ለመረጃ ለሎጂስቲክና ለተተኳሽ በርካታ ሚሊዮን ብሮችን በእጅቶ የጀመረው እንደሆነም ታውቋል። ዘመቻ ማበል በሚል በአገዛዙ የታወጀው ይህን ዘመቻ ተከትሎ መጠነ ሰፊ ውጊያዎች በክልሉ የተለያዩ አካባቢዎች ዛሬም እየተደረገ ይገኛል። ከሰላማዊ መፍትሄ ይልቅ ጦር በመስበቅ የሚታወቁት የብልጽግናው መሪ አብይ አህመድ በሜካናይዝድ የታገዘ ጦራቸውን ለልዩ ኦፕሬሽንና ፋኖን እስከ ሰኔ 30 ለማጥፋት በአዲስ መልክ ውጊያ መጀመራቸው ይታወቃል። የፋኖ አመራሩ አስረስማር ደምጤ አገዛዙ ያቀደውን የፋኖ አመራሮችን የማጥፋት ልዩ ኦፕሬሽን ላለፉት አራት ቀናት መከላከል ችለናል ሲሉም ተናግረዋል። የአየር በረራ የተቋረጠበትና ና አውራ ጎዳናዎች የተዘጉበት ውጊያ በቀጠለበት በዚህ ውጊያ በጎንደርና በጎጃም እንዲሁም በወሎ ከፍተኛ ቁጥር ያለው የአገዛዙ ሰራዊትና ሚሊሻ አባል ከፍተኛ ጉዳት እንደደረሰበትም ለማወቅ ተችሏል። እዚህ በዘመቻ ማዕበል ኦፕሬሽን በጎጃም በርካታ አካባቢዎችን የሸፈነ ውጊያ እየተደረገ ሲሆን በሰሜን ወሎ ወልዲያ በተደረገ ውጊያም ከፍተኛ ጉዳት መመዝገቡ ታውቋል። በዚህ የጎጃም ቀጠና የፋኖ አመራሮችን ሎጂስቲኮችና ወታደራዊ ማሰልጠኛ ካምፖችን ኢላማ ያደረገው ውጊያም ከፍቷል ተብሏል። ያገዛዙን ጥቃት ተከትሎ ከፍተኛ መከላከል እያደረጉ በመልሶ ማጥቃት የአገዛዙን ኃይል እያርበተበቱት እንደሆነ የጠቀሱት የፋኖ አመራሮቹ በአጭር ጊዜም በመልሶ ማጥቃት በአገዛዙ ቁጥጥር ስር የነበሩ ከተሞችን ማስለቀቃቸውንም የዜና ምንጫችን ተናግሯል። በዚህ ዘመቻ በጎጃም በርካታ አካባቢዎችን የሸፈነ ውጊያ እየተደረገም ይገኛል። በተለይ የሚያገዛዙ ጦር ዘልቆ ለመግባት የሞከረባቸው የጎጃም ተራራማ አካባቢዎች ፋኖ የገባውን ያገዛዙን ጦር በመቁረጥ እና ከበባ ውስጥ በማስገባት ከፍተኛ ወታደራዊ ድል ማስመዝገብ መቻሉን የፋኖ የዜና ምንጮች ዘግበዋል። ጦሩ የፋኑን የመልሶ ማጥቃት ለማስታገስ በሚል ከባድ መሳሪያዎችን አሻግረው በመተኮስ ንጹሐንን ሲጎዳ ከፍተኛ የንብረት ጉዳትም እያደረሰ ይገኛል ተብሏል። ይህ በእንዲህ እንዳለ ለተከታታይ ቀናት ከባድ ውጊያ እያደረገ በሚገኝበት የሰሜን ወሎ ዞን ላስታ ዲዳና ቆቦ አካባቢ ዛሬም የከባድ መሳሪያ ተኩስ ድምጽ በበርካታ አካባቢዎች ሲሰማ መሆኑን የአካባቢው ነዋሪዎች ተናግረዋል። በቆቦ ሮቢት ፎርማት አራዱም ላሊበላ ዙሪያ ተኩለሽ ና ሌሎች አካባቢዎች ለተከታታይ ቀናት የነበረው ውጊያ ጋብ ያለ ቢሆንም በቆቦ ዞብል አካባቢ ደግሞ ዛሬ ሌሊቱን ጨምሮ በከባድ መሳሪያዎች የታገዘ ውጊያ ቀጥሏል ሲሉ የዜና ምንጮቻችን ዘግበዋል። ዞኑ ዋና ከተማ ወልዲያ አቅራቢያ በሚገኙ ከጥቁር ውሃ እስከ አፍሪኬር ድረስ ያሉ አካባቢዎች በተደረገ ውጊያ ከፍተኛ ሰብዓዊና ቁሳዊ ጉዳት መድረሱ ነው የታወቀው። በተጨማሪም ቃሊም አካባቢ የሚገኘው የአገዛዙ ጦር ላይ ጥቃት የከፈቱት የፋኖ ኃይሎች ከሀያ በላይ የአገዛዙ ወታደሮችን መግደላቸውን አሳውቀዋል። የፋኖ ኃይሎች አገዛዙ አጠናክሮ የከፈተውን ዘመቻ መሀበል እቅዱን በማክሸፍ ወደ መልሶ ማጥቃት መሸጋገራቸው ማድረጋቸውና ከፍተኛ ድል ማስመዝገባቸውንም አሳውቀዋል። በተመሳሳይ ባለፉት ተከታታይ ቀናት ውጊያ ሲደረግባቸው የቆዩት ጎንደርና ና ሸዋ ዛሬም ውጊያ ሲደረግባቸው ማሉን የዜና ምንጮች ጠቅሰዋል። በትናንትና ሁለት በደራ የቡድን መሳሪያዎችንና ተሽከርካሪዎችን ከአገዛዙ ጦር መማረካቸውን የተናገሩት የፋኖ የመረጃ ምንጮች ዛሬም ሁለት የፋኖ ክፍለ ጦሮች ና አንድ ብርጌድ የተሳተፈበት ውጊያ መቀጠሉን ተናግረዋል። በእንዲህ እንዳለ የብልጽግናው አገዛዝ በአማራ ብሔራዊ ኃይል አፋ ባህስም መግለጫ ማውጣቱም ታውቋል። በሌላ የሀሰት መረጃ በአማራ ክልል በፋኖ ኃይሎች የተላለፈ የመንገድ መዝጋት መመሪያ አለ በሚል የሚናፈሰው መረጃ ሀሰተኛ ነው ሲሉ የፋኖ አመራሮች መልእክታቸውን አስተላልፈዋል። የተከታዩ መረጃችን ከፋኖ ጋር እንድንዋጋ ከብልጽግናው መንግሥት ከፍተኛ ጉትጎታ ይደረግ ነበር ሲሉ የትግራይ ሰራዊት አመራር ተናገሩ። ጀነራሉ እንዳሉት የአብይ አህመድ መንግስት ሰራዊቱን ከድንበር በማስወጣት ከኤርትራ ጋር እዛው ተታኩሶ የሚል እርምጃ ወስዷል ሲሉም ተደምጠዋል። የብልጽግናው መንግስት ወቅታዊ አጀንዳ የቀድሞ አጋሪ ሆነውን ሻቢያን ከህወሓትና ከፋኖ እንዲሁም ከኦሮሞ ነጻነት ሰራዊት ጋር እየሰራ ይገኛል በማለት ይከሳል። ከዚህ ጋር በተያያዘ ምላሽ የሰጡት የህዝባዊ ወያነ ሓርነት ትግራይ ህወሓት አመራሮችና የትግራይ ሰራዊት አዛዦች ደግሞ የሚቀርቡ ክሶችን በማስተባበል የህዝብ ለህዝብ ግኙነትን ግን እንደሚደግፉ ገልጸዋል። በቅርቡ የህዝባዊ ወያነ ሓርነት ትግራይ ህወቱ ሊቀመንበር ደብረጽዮን ገብረ ሚካኤል በትግራይና ኤርትራ ህዝቦች መካከል ያለውን ግንኙነት የማጠናከርና እንደ አፋርና አማራ ካሉ ህዝቦች ጋር በጎ ግንኙነት የመጀመር ፍላጎት እንዳላቸው መናገራቸውም አይዘነጋም። ትግራይ ሰራዊት አዛዥ የሆኑት ጀነራል ዮሐንስ ወልደ ጊዮርጊስ ከአንድ ዜና ምንጭ ጋር በነበራቸው ቆይታ በጉዳዩ ላይ ሰፋ ያለ አስተያየታቸውን ሰጥተዋል። በትግራይ ያለው የፖለቲካ ሁኔታ አቅጣጫው የተበላሸ ስለመሆኑ የተናገሩት ጀነራል ዮሐንስ አንዳችን ሌላ ኛችን ላይ እጃችንን በመቀሰር የሚቀርፍ አይሆንም ሲሉ ተናግረዋል። የትግራዩ የእርስ በርስ ጦርነት ወቅት የነበረው ስኬት የሚሆን ከዛ በኋላ ያጋጠመው ውድቀት የጋራችን ነው በማለትም ተናግረዋል። የትግራይን ህዝብ ከአማራና ከኤርትራ ህዝቦች ጋር ያለውን ግንኙነት በተመለከተ ከህገ መንግስቱ ጋር በተያያዘ የተጠየቁት ጀኔራል ዮሐንስ ከፌዴራል መንግስቱ ዘንድ ከፋኖ ጋር እንድንዋጋ ያልተደረገ ጥረት የለም በማለትም ተናግረዋል። ኤርትራ ጋር ደግሞ እንድንታኮስ ከድንበር አካባቢ መከላከያ ሰራዊት አባላትን የፌዴራል መንግስቱ አንስቷል፣ ሲሉም ጠቁሟል። ከፋኖና ኤርትራ ጋር እንድንታኮስ ያልተደረገ ጥረትና ሸር የለም፣ እኛ ግን አንታኮስም፣ አናደርገውም፣ ሲሉም ተናግረዋል ጄኔራሉ። እኛ ከኤርትራ ጋር እንድንታኮስ የፌዴራል መንግስቱ የኢትዮ ኤርትራን ድንበር ከፍት አድርጎታል። ይህም እንድንታኮስ በአብይ አህመድ በኩል የታቀደ ሴራ ነው። የፌዴራል መንግስት ማድረግ የነበረበት የኤርትራን ጦር ከትግራይ መሬት በማስወጣት ነገሩን ማስተካከል ነበረበት። ነገር ግን የሚይዘው መሬት የያዘና የቀረውን ለሻቢያ ለቆላቸው ወጣ። ይህ ማለት እዛው ተታኮሱ ማለት ነው ሲሉም ተናግረዋል። እኛ ግን መታኮስን አልመረጥንም፣ አንታኮስም። ችግሩን በሰላማዊ መንገድ እንዲፈታ ነው ጥረት ያደረግነው የፌዴራል መንግስቱ ካላገዘን ምን ማድረግ ነበረብን? ከነሱ ጋር በሰላማዊ ንግግር ካልፈታን ከማን ጋር መፍታት እንችላለን? ሲሉ ጥያቄ ያዘለ አስተያየታቸውንም ሰጥተዋል። የአብይ አህመድ መንግስት ከፋኖና ከኤርትራ ጋር ተጣመሩ የሚለውን ወሬ እንዲናፈስ ነው የፈለገው ሲሉም ተናግረዋል። ለምን አይታኮሱም? ለምን አትጓጉም? ለምን ወደ ጦርነት አልገቡም ከሚል የመነጨ ነው። ስለሆነም ከኤርትራም ይሁን ከፋኖ ኃይሎች ጋር በሰላማዊ መንገድ ችግሮቻችንን ለመፍታት ጥረት እያደረግን እንገኛለን ሲሉም ተናግረዋል። በሌላ መረጃ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ያለ ፈቃድ ከትግራይ ክልል ውጭ ያሉ አመራሮች የደሞዝና ጥቅማ ጥቅም ክፍያ እንዲታገድ ሲሉ ትእዛዝ አስተላልፈዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌትናንት ጀኔራል ታደሰ ሰኔ 19 ቀን 2017 ዓ ም በጽሁፍ ደብዳቤ ከትግራይ ውጭ በተለያዩ ምክንያቶች ያለ ፍቃድ ከስራ ውጭ የሚገኙ የቀድሞ የመንግስት ባለስልጣናት ከሰኔ 1 2017 ዓ ም ጀምሮ የደሞዝና ጥቅማ ጥቅም ክፍያ እንዲቆም ሲሉ ትእዛዝ ሰጥተዋል ሲል የዜና አምጫችን ዘግቧል። ደሞዛቸውና ጥቅማ ጥቅማቸው የታገዱ አመራሮች እነማን እንደሆኑ ግን አልተገለጸም። ውጭ ወዳገኘነው መረጃ ስንሸጋገር አሜሪካ ከኢራን ጋር የምታደርገው ዲፕሎማሲያዊ ውይይት እንዲቀጥል የምትፈልግ ከሆነ በቴራን ላይ ተጨማሪ ጥቃቶችን የመፈጸም ሀሳብ መተው እንዳለባት የኢራን የውጭ ጉዳይ ምክትል ሚኒስትር ለቢቢሲ ተናገሩ። ምክትል ሚኒስትሩ ማጅታ ካትራቫንቺ የትራምፕ አስተዳደር ወደ ድርድር መመለስ እንደሚፈልግ በአደራዳሪዎቹ በኩል ለኢራን መገለጹን አስታውቀዋል። ይሁን እንጂ እጅግ ወሳኝ ጥያቄ ሲሉ በጠቀሱት ንግግር በሚካሄድበት ወቅት የሚፈጸሙ ተጨማሪ ጥቃቶችን በተመለከተ አቋማቸውን ግልጽ አላደረጉም ብለዋል። አሜሪካ በሶስት የኢራን ኒኩለር ጣቢያዎች ላይ የቦምብ ጥቃት በመፈጸም በእስራኤልና በኢራን ጦርነት ውስጥ በቀጥታ ተሳትፋለች። ኢራን ለሰላማዊ ዓላማዎች ስትል የምታበለጸገው ዩራኒየም የማበልጸ እቅዷን በተመለከተ በአቋሟ እንደምትጸና የሚናገሩት ታካት ራቫንቺ ቴህራን በድብቄ ኒኩለር ቦምብ ለማዘጋጀት እየተንቀሳቀሰች ነው የሚሉ ክሶችን ውድቅ አድርገዋል። ምክትል የውጭ ጉዳይ ሚኒስትሩ ከእስራኤል ጋር የተደረገው የተኩስ አቁም ዘላቂ መሆን አለመሆኑ በደንብ ግልጽ አይደለም ሲሉ ተደምጠዋል። ይሁን እንጂ በእኛ ላይ ወታደራዊ ጥቃት እስካልተፈጸመ ድረስ ኢራን ተኩስ አቁሙን ማክበሯን ትቀጥላለች በማለትም ተናግረዋል። በፋርስ ባህረ ሰላጤ የሚገኙ የኢራን አጋር አረብ ሀገራት ለድርድር አስፈላጊውን ከባቢ ለማዘጋጀት የተቻላቸውን ሁሉ እያደረጉ እንደሆነም ተገልጿል። አክለውም ጦርነት አንፈልግም፣ በውይይት በዲፕሎማሲ መሳተፍ እንፈልጋለን፣ ነገር ግን ዳግመኛ እንዳንደነግጥ መዘጋጀት፣ መጠንቀቅ አለብን ሲሉም ተናግረዋል። ውድና የተከበራችሁ አድማጭ ተመልካቾቻችን፣ እኛም ለሰዓቱ ያዝናቸው መረጃዎች እነዚህን ይመስሉ ነበረ። ወዳችሁና ፈቅዳችሁ ስላዳመጣችሁን፣ አብራችሁ ስለነበራችሁ ከልብ አመሰግናለሁ። ለቤታችን አዲስ ከሆናችሁ ሰብስክራይብ፣ ላይክና ሼር በማድረግ ቤተሰብ እንድትሆኑን በትትና በመጠየቅ እሰናበታለሁ። ሰላም ለኢትዮጵያ፣ ሰላም ለሰው ልጆች ሁሉ ይሁን። ቸር ያሰማን። ሻሎም